በሃያኛው ክፍለ ዘመን መጀመሪያ ላይ የኢንዱስትሪ አብዮት እየተጀመረ የነበረበት እና ፋብሪካዎች እየተከፈቱ የነበረበት እና ከተማዎችም እየተስፋፉ የነበረበት ጊዜ ነበረ። በዛን ጊዜ ጆን ዲ ሮከፈለር የሚባል ነዳጅ እና የነዳጅ ዘይት የሚያወጣ ካምፓኒ የነበረው ቢሊዮነር ነበረ። ኢንዱስትሪ እየተስፋፋ የነበረበት ጊዜ ስለነበረ ይሄ ሰውዬ አሜሪካ ውስጥ ብዙ ካምፓኒዎች ነበሩት፣ ብዙ ፋብሪካዎች ነበሩት፣ ይሄ ነዳጅ የሚያወጡ ማለት ነው። በዚህ ምክንያት እነዚህ ፋብሪካዎች ውስጥ የሚሰሩ ብዙ ሰራተኞች አስፈለጉት ይሄ ሰው እና ለዚህ መፍትሔ እንዲሆነው በዛን ጊዜ ለነበረው የአሜሪካ መንግስት ብዙ ገንዘብ ፈንድ ማድረግ ጀመረ ማለት ነው፣ ይሄ የትምህርት ሲስተም እንዲቋቋም። ምክንያቱም ከዛን ጊዜ በፊት ትምህርት ብዙም እንደዚህ የተስፋፋ አልነበረም። ትምህርት የሚሰጠው በጅምላ እንደዚህ ሳይሆን በየየሃይማኖት ተቋሙ እና በየአካባቢው እንደዚህ ትንሽ ሰዎች ተደራጅተው ነው የሚሰጡት ትምህርት ማለት ነው እንጂ ይሄ ስታንዳርድ ያለው ትምህርት አይሰጥም ነበር በየአካባቢው። ምክንያቱም ብዙ ቦታ ገጠር ስለነበረ ኢንዱስትሪ የሚባል ነገር ብዙም ገና ስላልተስፋፋ ስለነበረ ማለት ነው እና ከተማም ስላልነበረ እንደዚህ ስታንዳርድ የሆነ ትምህርት እየተሰጠ አልነበረም። እና ትምህርት የሚማሩት የነበሩ ሰዎች የስራ መስራት የማይጠበቅባቸው የሀብታም ልጆች ነበሩ ትምህርት የሚማሩት እንጂ የደሃው ልጆች ስራ መስራት ስላለባቸው አይማሩም። እና እሱም በቃ ትምህርትን እነዚህ አቅም ለሌላቸው እና ድሃ ለሆኑት ሶሳይቲ ላስፋፋ በሚል ያው፣ ከላይ ሲታይ ጥሩ በሚመስል መልኩ ገንዘቡን ለመንግስት ይሄን የትምህርት ሲስተም እንዲያቋቁም ገንዘቡን መርዳት ጀመረ ማለት ነው። ከዛ ሁሉም ሰው ወደ ትምህርት ቤት እንዲሄድ የሚያስገድድ ህግ ወጣ። ከዛ ይሄ ስታንዳርድ የሆነ ትምህርት መሰጠት ተጀመረ ማለት ነው። ግን የዚህ ፖሊሲ የትምህርት ካሪኩለም ሲቀረጽ የእሱ እጅም አለበት ማለት ነው። የእሱ ፍላጎት ይጠበቃል፣ ምክንያቱም ገንዘብ ስለሰጠ ለዚህ ነገር። እሱ ደግሞ የሚፈልገው ውጤታማ የሚሆኑ ውጤት የሚያመጡ የፋብሪካ ሰራተኞች ነው የሚፈልገው። እናም በቃ ይሄ የትምህርት ካሪኩለም እሱ በሚፈልገው መልኩ ተቀረጸ ማለት ነው። ከዛ ይሄ የትምህርት ካሪኩለም ብዙ የዓለም ሀገራት ሞር እየሰለጠኑና ከተማ እየበዛ በመጣ ቁጥር ሁሉም አሁን ያለው የትምህርት ሲስተም የሚከተለው ሲስተም ሆነ ማለት ነው። ይሄ ሰው እየፈጠረው ሲስተም እና አሁን በዚህ ጊዜ ሁሉም ሀገሮች ማለት ይቻላል ይሄንን ሲስተም ይከተላሉ። ግን ይሄ አሁን የምንከተለው የትምህርት ሲስተም በዚህ ሰውዬ የትምህርት ሲስተም የተቀረጸ ነው ማለት ነው እንግዲህ። እና ይሄ የትምህርት ሲስተም ምን ላይ ነው የሚያተኩረው? ተግባር ላይ የሚውል ክህሎት ያላቸውን ሰዎች መፍጠር፣ ህግን ማክበርና ትዕዛዝን መስማት የሚችሉ ሰዎችን መፍጠርና ከዛ ደግሞ እነዚህን ነገሮች ተከትለው ውጤት ማምጣት የሚችሉ ሰዎችን መፍጠር ነው የዚህ የትምህርት ሲስተም አላማ። ምክንያቱም እንደዚህ አይነት ሰራተኞች በኋላ ላይ እሱ መስሪያ ቤት ሲቀጠሩ በጣም ውጤታማ ይሆናሉ። ከዛ እሱ ብዙ ገንዘብ ያገኛል። ይሄ ሲስተም ተግባር ላይ ሲውል እንዴት ነው የሚለውን ስናይ ከአንድ እስከ 12 ስንማር የተማርናቸው ትምህርቶች ከተወሰኑ ነገሮች ውጭ ትክክለኛው አለም ላይ ተግባር ላይ የሚውሉ ትምህርቶች አይደሉም አንደኛ። ሌላው ደግሞ ዋና ዋና ለህይወት ጥቅም ያላቸው ክህሎቶችን ትምህርት ቤት ውስጥ አንማርም። ለምሳሌ አሁን ገንዘብ አያያዝ አንማርም። እንዴት ገንዘባችንን መጠቀም እንዳለብን እና እንዴት ኢንቨስት ማድረግ እንዳለብን ምን ምን ላይ መዋል እንዳለብን አንማርም ጨራሽ። ሌላ ደግሞ አእምሯችንን ተጠቅመን እንዴት ውሳኔዎችን መወሰን እንዳለብን፣ እየኖርንበት ያለውን አለም እንዴት መገምገምና መቀየር እንደምንችል ወይም ክሪቲካል ቲንኪንግ የሚባለውን ነገር አንማርም ማለት ነው። ሌላው ደግሞ ታለንታችንን እንዴት ማግኘት እንዳለብን እና የፈጠራ ክህሎታችንን እንዴት ማዳበር እንደምንችል አንማርም። እንኳን ታለንታችንንና የመፍጠር አቅማችንን ልናዳብር ይቅርና ትምህርት ስንጀምር እንድንተው ነው የምንመከረው። ምክንያቱም ሲስተሙ የተዘረጋው ተቀጥረን የፋብሪካ ሰራተኛ አይነት ማለት ነው ተቀጥረን እንድንሰራ እንጂ በዚህ መልኩ ስራ አግኝተን ራሳችንን አዳብረን የራሳችንን ነገር እንድንሰራ ስለማያደርገን ማለት ነው። የምንማረው ትምህርት ተግባር ላይ የሚውል ክህሎቶች ያሉት፣ ህግ አክባሪ የሆነ ውጤት የሚያመጣ ሰራተኛ ለመሆን ስለሆነ የምንማረው ማለት ነው። ቅድም የተናገርኩት የሮከፌለር ፋብሪካ ውስጥ ብንቀጠር ደከመኝ ሰለቸኝ ሳንል የታዘዝነውን እንዳለ ምንም ሳንጠይቅ ህግ እያከበርን ውጤታማ የሆነ ስራ የምንሰራ የፋብሪካ ሰራተኞች እንድንሆን ነው ማለት ነው እየተማርን ያለ ነው። ሌላኛው ነገር ደግሞ ሁላችንም የተለያየን ሰዎች ነን እና ከሰው ሰው ይለያያን ያለን ብቃት እና ጎበዝ የሆንበት ነገር ማለት ነው። ግን የምንማረው ነገር በጅምላ እንደ አንድ ሰው ተደርገን ተጠቃለን፣ በጅምላ አንድ አይነት ነገር እየተፈተንን፣ አንድ አይነት ነገር እየተማርን ነው የምናድገው ማለት ነው እሱ ደግሞ ብዙ በተለያየ ነገር ላይ አቅም ያላቸው እና ታለንት ያላቸውን ሰዎች በዛ ነገር ላይ ቢገፉበት ስንት ለውጥ ሊያመጡ የሚችሉን ሰዎች ወደ ኋላ ያስቀራል። ምክንያቱም ሁሉም ሰው ተቀጥሮ ሕግ እያከበረ አንድ ነገር እየደጋገመ የመስራት ችሎታ የለውም። ስለዚህ ይሄ ሲስተም ሰዎች አቅማቸውን አውጥተው እንዳይጠቀሙና ከዛ የሚወዱትንና የሚችሉትን ስራ እየሰሩ ስኬታማ እንዳይሆኑ ያደርጋል ማለት ነው። በዚህ መንገድ ግን ከሄድን ሲስተሙ የሚፈልገው የሆነ ክህሎት ያላቸው ሰዎች ስኬታማ ይሆናሉ፣ ከዛ የተለየ ተሰጥኦ ምናምን ነገር ያላቸው ሰዎች ደግሞ ወዳቂ ይሆናሉ ማለት ነው። እነዚህን ሰዎች መለየት የሚጀምሩት ደግሞ የት ነው? ትምህርት ቤት ውስጥ ነው ማለት ነው። በምን ይሄ? በማርክ በደረጃ በፈተና በሚባሉ ነገሮች ማለት ነው። እነዚህ ፈተናዎች ሲስተሙ የሚፈልጋቸውን ሰዎች ለመለየት ነው የሚጠቅመው እንጂ የሰውን የማሰብ ችሎታ ወይም ደግሞ የአእምሮውን ብቃት መለኪያ አይሆኑም። ጭራሽ እነዚህ ፈተናዎች የሚለዩት ማን የተነገረውን ነገር እንዳለ እንደወረደ ተቀብሎ ሕግ አክብሮ ያንን ሕግ ደግሞ ተግባር ላይ አውሎ ምን ያህል ውጤታማ ይሆናል የሚለውን ነገር ነው እንጂ የሚለዩት እውቀትን አይለኩም። ምክንያቱም በኋላ እነዚህ ሰዎች ስራ ላይ ተቀጥረው ሲሰሩ አለቃቸው የሚላቸውን ሰምተው ህጉን አክብረውና ተግባር ላይ አውለው ከዛም ውጤታማ እንዲሆን መስሪያ ቤቱ ማድረግ የሚችሉ ሰዎች ስለሚሆኑ ማለት ነው። ስለዚህ ይሄ የትምህርት ሲስተም የሚያተኩረው እኛን በሆነ መንገድ እንድንሄድ ማሰልጠን ነው እንጂ የሚሰጠን አክቹዋል ትምህርት፣ እውቀቱ እሱ ምንም ማተር አያደርግም። እንዴት ካላችሁ ደግሞ አሁን በዚህ የትምህርት ሲስተም ውስጥ ስናልፍ ተቀርጾብን የሚያልፉ ባህሪዎች አሉ። ከእነዚህ ባህሪዎች ውስጥ አንዱ ለረጅም ሰዓት ሳንሰለች ያንን ስራ መስራት ይጠበቅብናል አይደል። እሱ እንዲቀረጽብን ለማድረግ ደግሞ የስራ ሰዓት ስንት ሰዓት ነው? 8 ሰዓት ነው አይደለ? ትምህርት ቤት ውለን የምንመጣው ስንት ሰዓት ነው? 8 ሰዓት። ስለዚህ ከልጅነታችን ጀምሮ አንድ ክፍል ውስጥ ለ8 ሰዓት አንድ ቦታ ላይ አንድ ነገር እየሰራን ለስምንት ሰዓት እንድንውል ፕሮግራም እየተደረግን ነው ማለት ነው። ሌላኛው ደግሞ ለስምንት ሰዓት ክፍል ውስጥ ተቀምጠን ምንድን ነው የምናደርገው? የተለያዩ አስተማሪዎች እየተፈራረቁ እውቀት ይሄ ነው እያሉ የሚነግሩንን ቀጥታ እንደወረደ መቀበል ነው ስራችን ማለት ነው ለስምንት ሰዓት ተቀምጠን። በዛ ላይ እነዚህ አስተማሪዎች ይከበራሉ፣ ከኛ በላይ ናቸው ብለን ነው የምናስበው፣ እና ቻሌንጅ እንኳን ማድረግ አንችልም። ትዕዛዛቸውን እናከብራለን እና ደግሞ ግሬዳችን ወይም ማርካችን ወይም ደግሞ ደሞዛችን በእነሱ እጅ ነው። አቴንዳንስ ይይዛሉ ቁጭ ብለው። ስለዚህ ይሄ ማንን ያስታውሳችኋል? ይሄ እንግዲህ ስራ ቦታ ላይ ያለውን አለቃችሁ ነው የሚያስታውሳችሁ። በኋላ ተቀጥረን ስንሰራ አለቃችንን እንድናከብር፣ እንድንታዘዝ፣ እሱ ያለውን እንድንቀበልና የበላይ ነው ብለን እንድናስብ እዚህ ጋር እየተቀረጽን ነው ማለት ነው ትምህርት ቤት ውስጥ በዛ ላይ እንደ ትምህርት ቤት እንደ ህጻን ልጅ በዚህ ሰዓት ገባ በዚህ ሰዓት ወጣ እየተባልን አቴንዳንሱ ላይ ይያዝልናል። ስለዚህ እዚጋ ልዩነቱ ምንድነው? ትምህርት ቤትና ስራ ቦታ ያኛው ፕሮግራም የምንደረግበት መንገድ ደግሞ ደሞዝና ስራ ቦታ ላይ ያለ እድገት ነው። አንድ ስታንዳርድራይዝድ የሆነ ፈተና ይሰጠናል። እሱም ፈተና እንፈተንና ከዛ በኋላ አንደኛ፣ ሁለተኛ እየተባለ ደረጃ ይወጣልናል። ያንን ፈተና ተጋግዞ መስራት እንኳን አይቻልም። ከዛ በኋላ ከፈተና በኋላ ደግሞ ውጤት ሲወጣ ደረጃ ሲወጣልን እንትና ጎበዝ እንትና ሰነፍ የሚባል ስም ይወጣልናል ማለት ነው። እነዚህ ሁለቱ ነገሮች ሲደመሩ ምን አይነት ሰው እንሆናለን? እርስ በርስ የማይተጋገዝ እና እርስ በርስ ጭራሽ የሚፎካከር በአስተማሪው ወይም በአለቃው አንደኛ ወይም ጎበዝ ተብሎ ፕሮሞት እንዲደረግ እድገት እንዲያገኝ ወይም ደግሞ አንደኛ እንዲወጣ የሚደረግ ሰው ነው ማለት ነው የምንሆነው። ይሄ ደግሞ በመፎካከር እንጂ በመተጋገዝ ጥሩ ውጤት አይመጣም የሚል ነገር ነው ጭንቅላታችን ላይ የሚቀረጸው። ስለዚህ ስንፎካከር ደግሞ አንተጋገዝም ማለት ነው። ስለዚህ ተከፋፈልን ማለት ነው። ከተከፋፈልን ደግሞ አናምጽም፣ አርፈን ስራችንን እንሰራለን። ስለዚህ የዚህ የትምህርት ሲስተም አላማ መብቱን የማያውቅ አለቃውን የሚያከብርና የሚሰማ እና ስራውን በደንብ አድርጎ የሚሰራ ስምንት ሰዓት ሙሉ ዋጋ ያለውን ጊዜውንና እውቀቱንና ኢነርጂውን የሰው ስራ በመስራት የሚያባክን እሱ ጋር ያለውን አቅም የማያውቅ ዝም ብሎ ስራ ሲሰራ የሚኖር ሰው መፍጠር ነው ማለት ነው። በዛ ላይ ወይ አብረው እነዚህ መሰረታዊ የሆኑ የሕይወት ክህሎቶችን አልሰጡንም። ላይክ እንደ ገንዘብ አያያዝ ማለት ነው። እሱ ደግሞ ያ ገንዘብ የምናገኝበትን ደሞዝ የምናገኝበትን ስራ ላይ ጥገኛ ሆነን እንድንቀርና ለቀን እንኳን ሌላ ስራ ሄደን እንስራ ብንል የማንችልበት ፈሪ የሆንበትን ሁኔታን የተፈጠሩት ማለት ነው። እና ከሁሉም የሚያስቀው ነገር ደግሞ እንደዚህ ፕሮግራም ለመደረግ ብር ሄደን እንከፍላለን። ተምረን ከጨረስን በኋላ ደግሞ ስራ ይዘን ስራችን እዳ መክፈል ይሆናል ማለት ነው። እንግዲህ ይሄ ሌላ ማሰሪያ። ይሄ የትምህርት ሲስተም እንግዲህ ውጤታማ የሆነ የፋብሪካ ሰራተኛ ለመፍጠር ተብሎ የተዘረጋ ሲስተም መሆኑን ካወቅን ከዚህ በኋላ በቃ ራሳችንን ክሪቲካል ቲንኪንግ ማስተማር ታለንታችንን መፈለግ፣ የገንዘብ ክህሎት እና የላይፍ ክህሎታችንን ማዳበር እና እኛ ጎበዝ የሆንልበት እና ክህሎት ያለንን ነገር ፈልገን ካገኘን በኋላ በዛ መንገድ መሄድ ሞር ውጤታማ ያደርገናል ማለት ነው። ባይዘዌ እዚ ጋር ሁሉም ሰው የራሱን ስራ ይስራ እና ተቀጥሮ ማንም ሰው አይስራ ምናምን እያልኩኝ አይደለም። ሲስተሙ እንደሚፈልገው ተግባራዊ ክህሎቱን በማዳበር ህጉን ተከትሎ ውጤታማ መሆን የሚችል ሰዎች አሉ። አሁን እነዚህ ሰዎች አሁን እዚህ ስራ ላይ ቢሰሩ ውጤታማ ስለሚሆኑ አሪፍ ነው፣ በዚህ ይቀጥሉ። ግን ሌሎቻችን ይህንን ሲስተም ተከትለን እዚህ ሲስተም ውስጥ ገብተን ውጤታማ ወይም ደግሞ ስኬታማ የማንሆን ከሆነ ይሄንን ነገር ተረድተን ሌላ አማራጭ እንድንፈልግ ነው ይህንን ማወቅ ያለብን።